ለምን በቀላሉ እርጉዝ እሆናለሁ ግን የፅንስ መጨንገፍ? ብዙ ሴቶች በፍጥነት መጸነስ ይችላሉ ነገር ግን በተደጋጋሚ የፅንስ መጨንገፍ ይታገላሉ። ተደጋጋሚ የፅንስ መጨንገፍ ከሃያ ሳምንታት በፊት ሦስት ወይም ከዚያ በላይ የእርግዝና ኪሳራዎች ተብሎ ይገለጻል። ተደጋጋሚ የፅንስ መጨንገፍ ዋና መንስኤዎች በእንቁላል፣ በወንድ ዘር ወይም በፅንሱ ውስጥ ያሉ የክሮሞሶም እክሎች የተለመዱ መንስኤዎች ናቸው። እንደ ፋይብሮይድ፣ ፖሊፕ፣ ወይም ሴፕቴቴት ማህፀን ያሉ የማህፀን እክሎች ተገቢውን መትከል ወይም እድገትን ሊከላከሉ ይችላሉ። የሆርሞን መዛባት፣ የታይሮይድ እክሎችን፣ ፒቸዋዝ እና እንደ አንቲፎስፎሊፒድ ሲንድረም ያሉ ሁኔታዎችን ጨምሮ እርግዝናን ሊያስተጓጉል ይችላል። ኢንፌክሽኖች፣ በተለይም የአባላዘር በሽታዎች ወይም የቫይረስ ኢንፌክሽኖች እንደ ክመብ፣ ፅንሱን ወይም የእንግዴ ልጅን ሊጎዱ ይችላሉ። እንደ ሉፐስ ወይም አንቲፎስፎሊፒድ ሲንድረም ያሉ የበሽታ መከላከያ በሽታዎች ሰውነት ፅንሱን እንዲያጠቃው ሊያደርግ ይችላል። እንደ ማጨስ፣ አልኮል መጠቀም እና ከመጠን ያለፈ ውፍረት የመሳሰሉ የአኗኗር ዘይቤዎች አደጋን ይጨምራሉ። በአንዳንድ ቤተሰቦች ውስጥ የጄኔቲክ ቅድመ ዝንባሌ መንስኤ ሊሆን ይችላል። ሌሎች ጉዳዮች፣ የተራቀቀ የእናቶች ዕድሜ፣ የማኅጸን ጫፍ እጥረት ወይም የእንግዴ ችግር። ቀጥሎ ምን ይደረግ? ግምገማ አስፈላጊ ነው። የደም ምርመራዎች፣ የማኅፀን ምስል፣ የጄኔቲክ ምርመራ እና ሌሎች ምርመራዎች መንስኤውን ለመለየት ይረዳሉ። ሕክምናው እንደ መንስኤው ይወሰናል እና የሚከተሉትን ሊያካትት ይችላል፦ የሆርሞን ሕክምና፣ ቀዶ ጥገና፣ በማኅፀን ውስጥ ለሚከሰት የአካል ጉዳት፣ የአኗኗር ዘይቤ ለውጦች፣ የበሽታ መከላከያ ሕክምናዎች፣ የጄኔቲክ ምክር። ዶክተር ማየት መቼ ነው? ተደጋጋሚ የፅንስ መጨንገፍ በስሜት ያማል ግን ብዙ ጊዜ ሊታከም ይችላል። የባለሙያ የሕክምና ምክር መፈለግ መልስና ተስፋን ይሰጣል። ከጥሩ ጤና ጋር ይገናኙ በኢትዮጵያ ውስጥ ካሉ ምርጥ የማህፀን ሐኪም እና የወሊድ ስፔሻሊስት ጋር ለመመካከር። ቴሪቴና ዋይክ ሴር ኮመን ለበለጣ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።